ዛሬ በዚህ ቪዲዮ የማሳያችሁ ከጓደኛ ጋር አብረን ቁርስ ከበላን ያለፉት ሁለት አመታት ሞልተውናል። ስለዚህ ቁርስ ሰርቼ ላበላው ከምኖርበት 270 ኪሎ ሜትር ተጉዤ አዲስ አበባ ድረስ ተገኝቻለሁ። አብራችሁን ቆዩ። በጠዋት ከእንቅልፌ ከተነሳው በኋላ ሰውነቴን በዚህ መልኩ ለማንቀሳቀስ ሞከርኩኝ። ከዛ ፊቴን ወደ መታጠብ ነው የገባውት። ቲማቲም ሽንኩርትና እንቁላል በዚህ መልኩ አቀረ ሽንኩርትና ቲማቲሙን ዱቄት ነው ያደረ። ሽንኩርትና ቲማቲሙን ከጨረስኩ በኋላ ወደ እንቁላሉ ገብቻለሁ። እነዚህን አራት እንቁላሎች እንዳልነበሩ ነው ያደረግኳቸው። እንቁላላችን በማንኪያ ቆንጆ አድርገን ደበደብ ነው። ቢላና ጣውላ እንዲሁም ማንኪያን በመጠቀም እነዚህን ሶስት የምግብ ጎረምሶች በዚህ መልኩ አዘጋጁ። ሽንኩርቱ ግን በጣም ነው ያስለቀሰኝ። እውነት ለመናገር በጣም ነው ያለቀስኩት። እኔም ማልቀሴን አቆምኩና ድስቴን ማጠብ ጀመርኩ። ከዚህ ወደዚህ ቀየርኳት። እኔም ልበቀለው። የስቶም ሶኬት ግድግዳ ላይ ሰካው፣ ኦን አደረግኩ እስቶቡን በዚህ መልኩ ቀይ ሲሆን ድስቷን አድርጌ ዘይት ጨመርኩኝ። ሽንኩርት አደረግኩና ትንሽ እስከሚደርስ ድረስ ሙዚቃዬን ማዳመጥ ጀመርኩ። ከአንድ ደቂቃ በኋላ ሽንኩርታችን በዚህ መልኩ ደርሷል። እርድ አደረግን። ቲማቲም ጨመር ስልሳችን እስከሚደርስ ጓደኛዬን ከእንቅልፉ በዚህ መልኩ ቀሰቀስኩት። እሱም ልክ እንደተነሳ ሪሞቱን ይዞ ፊልም ማየት ነበር የጀመረው። ቪዲዮ ስትቀርጽ ፊልሙም ታሪኩ ባባ የሚተውንበት ፊልም ስለነበረ ትንሽ ያስቅ ነበረ እውነት ለመናገር እሱን ተወት አድርገን ወደ ስልሳችን እንመለስና ማንኪያችን ድንገት ስልስ ውስጥ ስለገባ በዚህ መልኩ አወጣ ነው ደረስኩ እያለነው መስል በጣም መጮህ ጀምሯል። እንዲበርድለት እንቁላላችን እንጨምራለን። ቆንጆ አድርገን አቀላቀል ነው። እስከሚደርስ ይሄን ልጋብዛችሁ። ጓደኛዬን ካገኘሁት ደግሞ ከሁለት አመት በላይ ሆኖናል አይደል? ስለዚህ ቁርስ ልጋብዘው ብዬ ነው። ነገር ግን እኔ እንግዳ ነበርኩኝ፣ ያው ተነስተ ስራ አለ ሊያስተናግድ ስላልቻለ በጠዋት ተነስቼ ቁርስ እየሰራሁና ስለዚህ እንቁላላችን ደርሷል። በጣም ነው የሚያምረው ስታዩት፣ በጣም በቃ ያምራል። በጌ ታስሩ ደረሰች ደረሰች። በጣም ነው የሚያምረው። አላውቅም እንዴት ድሮ አልችልም ነበር አክቹአሊ፣ ድሮ አልችልም ነበር። አሁን ግን ያው ሁለት አመት ምናምን ብቻዬን ነው የምኖረው ምናምን ነገር አንዳንድ ጊዜ ኩክ ስለማደርግ በስሱም ቢሆን በጣም ቆንጆ ነገር እሰራለሁ፣ አይ ቲንክ ይጥማል ብዬ አስባለሁ። እንግዲህ እስከማቀም ሰው በጣም ቸፍያለሁ፣ እውነት ለመናገር። ሲ ደርሷል። አሁን ዳቦ ሊገዛ ነው። ጀነስ ዳቦ ገዝቶ ሊመጣ ነው። ከዛ በኋላ እንዴት እንደምንበላው እናሳያቸዋለን። የሆሳና ዳቦ የእውነት ለመናገር እንደዚህ አይደለም። ይሄኛው እንደምታዩት በጣም ትናንሾች ናቸው። ሆሳና ግን ትላልቅ ነው። እንዴ ዳቦ ይጣል። ስለዚህ አይ ቲንክ የሆሳና ዳቦ አሪፍ ይሆናል ብዬ አስባለሁ።